ጤና ስጥልን ተመልካቾቻችን ዜና በምልክት ቋንቋ ቀርባለሁ። የመጋቢት 24 ለውጥ ሕዝብ ከጫፍ እስከ ጫፍ የተሳተፈበትና፣ በሕዝብ ግፊት እየመጣ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ገለጹ። ለውጡ ሕገ መንግስታዊ ስርዓቱን ያከበረ ነው ያሉት አፈ ጉባኤ አገኘው ለውጡ አገሪቱን ከመፍረስ ታድጓል ብለዋል። በለውጡ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ፍሬዎች ተመዝግበዋል ያሉ ሲሆን ይህንን ለማስቀጠል ሁለንተናዊ ልማት ማረጋገጥና የመልካም አስተዳደር ችግሮች መፍታል ያስፈልጋል ብለዋል። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሎሚ በበኩላቸው የመጋቢት 24 ለውጥ የኢትዮጵያ ህዝቦች አንድነት ያጠናከረ በሁሉም መስኮች የህዝቦች እኩል ተሳትፎና ተጠቃሚነት ያረጋገጠ በመሆኑ ቀኑ ልዩ ነው ብለዋል። የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን በላኩ መረጃ እንዳስታወቀው የተቋሙ አመራሮችና ሰራተኞች ሀገራዊ ለውጥ እውን የሆነበት ሰባተኛ ዓመት ሰላም ዛሬና ነገን ለኢትዮጵያ ልዕና በሚል መሪ ሐሳብ በፓናል ውይይትና በደም ልገሳ አስቧል። በመርሐ ግብሩ ላይ የተገኙት የአገልግሎት መስሪያ ቤቱ ምክትል ዳይሬክተር ጀኔራል አቶ እርስቱ ይርዳው መጋቢት 24 ኢትዮጵያ ሁለት ታሪካዊ እጥፋቶች የተገነጸበችና ዕለት መሆኑን ጠቅሰዋል። በቁጭት ሲነሳ የነበረው የአባይ ወንዝ የመጠቀም መብት የህዳሴ ግድብ መሰረት በመጣል እውን ተደርጓል። በዚህም ከኢትዮጵያውያን አልፎ በጥቁር ሕዝቦች ደን ተጨማሪ የቻላል መንፈስ የተከለበት ዕለት ነው ብለዋል። ኢትዮጵያ የዛሬ ሰባት ዓመት በታሪኳ ያለምንም ደም አፈሳሽ ግጭት ሰላማዊ የስልጣን ሽግግር በማድረግ አካታችና አቃፊ የፖለቲካ ስርዓት እውን ያደረገችበት ዕለት ሌላኛው የታሪክ ትፋት መሆኑን ተናግሯል። ኢትዮጵያ የስርዓተ ምግብ ሉዓላዊነትም ለማረጋገጥ በትኩረት እየሰራች መሆኑን የግብርና ሚኒስቴር አስታወቀ። የምግብ ስርዓተ ምግብ ውጤታማ ለማድረግ የተዋቀረው የሚኒስትሮች ኮሚቴ የስድስት ወር የስራ አፈጻጸሙን ገምግሟል። የኮሚቴው ሰብሳቢና የግብርና ሚኒስትሩ ዶክተር ግርማ አመንቴ ኢትዮጵያ የተባበሩት መንግስታት ድርጅት ባስቀመጠው መሰረት የምግብና የስርዓተ ምግብ ፍነተ ካርታ ዘጋጅታ ወደ ስራ ገብታለች። ብለዋል። በዚህም በኢትዮጵያ ሰማንያ በመቶ በላይ ስራዎች የተባበሩት መንግስታት ድርጅት ያስቀመጠው የስርዓተ ምግብ አቅጣጫ የሚከተል መሆኑን ሚኒስትሩ ዶክተር ገርባ አመንተ ገልጸዋል። ኢትዮጵያ በሐምሌ ወር ሁለተኛው የተባበሩት መንግስታት የስርዓተ ምግብ ጉባኤ እንደምታዘጋጅ ገልጸው በዚህም ዓለም አቀፍ ጉባኤ አገሪቱ እስካሁን የሰራቻቸውን ስራዎች ለዓለም የምታሳይበት ነው ብላን። ባለፉት የለውጥ አመታት የተከናወኑ የልማትና የመልካም አስተዳደር ስራዎች ተጠቃሚ መሆናቸውን የአሶሳ ከተማ ነዋሪዎች ገለጹ። ነዋሪዎቹ አገራዊ ለውጡን እውን የሆነበት ሰባተኛ አመት ምክንያት በማድረግ በቤንሻንጉል ጉሙዝ ክልል አሶሳ ከተማ ህዝባዊ የድጋፍ ሰልፍ አካሂደዋል። መንግስት በለውጡ አመታት ያከናወናቸውን ስራዎች የህዝብን ተጠቃሚነት ያረጋገጡ ናቸው ብለዋል። የቤሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሊ ሐሰን፣ በድጋፉ ሰልፍ ላይ ባስተላለፉ መልእክት መጋቢት 24 ለኢትዮጵያውያን በርካታ እድምታዎች አሉት ብለዋል። በመጨረሻም የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላውን ከበደ ነገ የተሻለ ክልልና አገር ለመገንባት በሚደረገው ጥረት ከባለፈው ሰባት ዓመታት እስኬት ትምህርት በመውሰድ መስራት እንደሚያስፈልግ ገለጹ። የለውጡ ትሩፋቶች ለመዘከር የተዘጋጁ የድጋፍ ሰልፍ በወላይታ ሶዶ ከተማ ተካሂዷል። በድጋፍ ሰልፉ መልእክት ያስተላልፉት ርዕሰ መስተዳደር ሲታሰብ የገጠሙ ስብራቶች ለመጠገን የአገር በቀል መፍትሄ በማስፈለጉ የመደብደር ህሳቤ ተግባራዊ መደረጉን ገልጸዋል። በዚህም ከሰላማዊ የስልጣን ሽግግር ጀምሮ በአሳታፊነት የአገረ መንግስት ግንባታ የተሻለ ውጤት መመዝገቡን ርዕሰ መስተዳድሩ አብራርተዋል። በሁሉም ልማት ሰላም መሰረታዊ በመሆኑ አንጻራዊ ሰላም ለማስቀጠል ወኔ ተንቆ መስራት ያስፈልጋል ሲሉ እርሳ መስተዳድሩ አሳስበዋል። ዜና አበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።